አቤል አለቀለት። ቢኒን በእርግጥ አሰቃይቶታል፣ እናም ጽዮንን መደራደሪያ ተጠቀመባት። ነገር ግን ደስ የሚለው ነገር ያፊት አቤል ቢኒን እንዳገተው አወቀ። አሁን ያፊት ደግሞ ለፖሊሶቹ ማን እንዳገተው ቢኒን ፈልጎ ማምጣት እንዳለበትም ቃል ገብቶላቸው ነበር። በቃሉ መሰረት እንግዲህ አቤልን ከገባበት ገብቶ እጅ ከፍንጅ ይዞ ለፖሊስ አስረክቦታል። ያፊት ግን ቢሆንም ደግሞ ፖሊሶቹን ለትንሽ ጊዜ የራሳቸውን ቅጣት አቤልን ከቀጡት በኋላ ያፊት አስወጥቶ ለምን እንደዛ ቀድሞ ቢኒን አግቶ እንዳሰቃየው ዋጋ ይከፍላል በማለትም ዝግጁ ሆኖበታል። አቤል አሁን አለቀለት። ጽዮን ደግሞ ከጭንቀት ተተርፋለች ብዬ አስባለሁ። ምክንያቱም አቤል በቢኒ ተደራድሮባት ነበረ። አሁን ያፊት የታወቀ ያለበት ቦታ ሄዶ ለፖሊስ ስላስረከበው እንግዲህ ጽዮን ደግሞ የተደራደረችበትን እያንዳንዱ ቪዲዮ እና ሁሉን ነገር ለማጥፋት እሽ ብላ ተስማምታ እያለቀሰች መታ ነበር። ግን ቢሆንም አሁን አቤል ተተያዘ። ቪዲዮን ከማጥፋቷ በፊት ከተያዘላት እድለኛ ናት። አጥፍታው ከሆነ ግን በጣም ያናድዳል። እንግዲህ ኢፍራቷ ደግሞ ስራውን እየሰራች ነው። እሱ ምንድን ነው ናታንንና ያፊትን የጸጉራቸው ማበጠሪያ ላይ የቀረውን ጸጉር ሰብስባ ይዛ ዲ ኤን ኤ ምርመራ ልታደርግ ነው። ዶክተሩንም ደውላ አናግረዋለች። ዲ ኤን ኤ ምርመራ ለገኒ ነው ብላ ራሷን አሳምና ነበር። ግን አውቃ ነው፣ የያፊትንና የናታንን ወንድምነት ለማረጋገጥ ነው። ጽዮን አሁን በጣም ታሳዝናለች ጽዮን። ቢኒ በሕይወት እንዳለ ሲላክላት እንደ ጅልም አሳቃት፣ አለቀሰችም። ይህን ያዩት ያስተዋሉት ናታንና ቪዛ በጣም ተገረሙ። በቃ ተንቀጠቀጡ። በቃ አበደች ብለውም አሰቡ። እሷ ግን ቢኒ በሕይወት መኖሩ ከምንም በላይ አስደስቷታል። የደስታ ልቅሶ አነባች፣ የደስታ ሳቅም ሳቀች። ያሳዝናል። ቢኒ ግን ሳላደንቀው አላልፍም እንደዛ እንኳ እያሰቃየው ጀግና ነው አንተ ሙትቻ አንተ ነህ እኔን የምትጫወትብኝ ጠብቅ አለው ግን አቤልም መጀመሪያ ከዚህ መውጣት ከቻልክ ነው አለ እንግዲህ ቢለዋ ይዞ ጽዮንን ጠሯት ከዛም አንቺ ከኔ መራቅ የፈለግሽው ለምንድን ነው ልጁ በህይወት መኖር እንዲኖር ከፈለግሽ የምልሽን አድርጊ ቪዲዮዎችንም እያንዳንዷን ነገር አጥፌ አላት። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ሐረግ ድራማ በጉጉት የሚጠበቀው ተወዳጁ ቀጣይ ፓርት ይዘመተናል ማለት ነው። እንግዲህ ቢኒን አቤል እያሰቃየው ይገኛል። የቢኒ እንግዲህ ጀግንነት እንደዛ እንኳ እጅ ተፍንጅ ተይዞ በጉዳት ላይ የደረሰ አንተ ከኋላ የመቶ የሚወገኝ ወንድ ወንድ አይደለም። ለኔ ወንድ ከሆንክ ፊት ለፊት ትጋፈጥ ነበር እያለም እንግዲህ ይዞታል ማለት ነው። ነገር ግን እጁንም እግሩንም አፉንም ስላሰረው አማራጭ የለውም። ስልክህን ፓተር ክፈት በማለት የስልኩን ፓተር ከፍቶ እጽዮን ጋር እያንዳንዱ ነገር እንዲልክ አደረገው። ጽዮን ያንን ስታይ በቃ ሳቅ አይሉት ደስታ አይሉት ሀዘን አይሉት አለቀሰች፣ ተብረከረከች፣ ሳቀች። ይህን ያስተዋሉት እናታንና ቤዛ እህት የምንሆነች በማለት ቤዛም ሩጣ ጽ ምን ሆነሽ ነው? ምን አይተሽ ነው? እያሉም ቢከባክትም ክትም እሷ ግን አሁንም በኃይለኛው ትስቃለች፣ እንባ ይወርዳል። እያለቀሽ እኮ ነው ምንድን ነው ሲሏትም፣ በስተ መጨረሻ ወንድሜ ቢኒ በህይወት አለ አለችው። ስልኩን ተቀብሎ ሲያየው አለ እመኝኝ እዋክህን፣ ወንድሜ እርዳው፣ ቢኒን ያላንተ የሚረዳው ሰው የለም፣ ከዚህ ስቃይ ያውጣው አለችው። እህቴ እመኝኝ፣ ቢኒን አምጥቼ ያስረክብሽ አለው። አሁኑኑ አለ ናታን እና መለስ አለና፣ ግን ማኑ ይህንን የላከልሽ ማን ነው እሱ ሲላትም፣ ያ መሀል የተላከው በቢኒ ስልክ ነው ማን ይላከው ማን ይላከው፣ እኔ አይመለከተኝም። ዋናው ነገር በህይወት መኖር ነው ቢኒ አለች። ናታንም ለጽዮን ቃል ገብቶላት ከቤት ወጣ። እንግዲህ የዳራ እናት ደግሞ ናታንን ቤት ውስጥ እንዲሄድ ስራም እንዲይዝ ቀጥራለች። ግን ደግሞ ሌላ ሰዎች እንዲከታተሉትም አድርጋለች። እውነት ናታን አሸናፊ ይሆናል ወይ? እንግዲህ ከባድ ነገር ነው። እናም አሁን አቤል እያደረገው ያለው ነገር ከምንም በላይ ከባድ ነው። እዚህ ጋ ገኒ አታወራም፣ አትሰማም፣ አትለማም እና ጽዮን ከዛ በኋላ ለዳግም ደውላ አጎትህ አለ ስትለው፣ ዳግም የሚሆነው ግራ ገባው። እንዴት በማለትም ዋክሽን እኔ እናቴን ጥዬ መውጣት አልችልም። አንቺ ነይና ማውራት ያለብን ጉዳይ አለ አላት። አወሩ ሄደው ግን እዛ እንደሄደች ገኒ ለውጥ አላት ስትለውም፣ ስታያት ምንም ለውጥ የላትም እኮ። መድኃኒቷን እየሰጠናት ወይ አለችው ጽዮን። እሱም አው አለ። እናም እንግዲህ አብ መሄድ አለብኝ። በቃ ተቀምጠው ሊያወሩ እያሉ ግን አንድ ሜሴጅ መጣ። አቤል ነኝ፣ አሁኑኑ በምልክልሽ አድራሻ መምጣት አለብሽ፣ ካልሆነ ግን ቢንያምን በሕይወት አታገኚውም አላት። ጽዮንም ድንገት እየከነፈች ለመሄድ ቦርሳዋን አንጠለጠለች። ከዛም ዳግም የት ነው እንጂ የምትሄጂው አላት። እኔ አሁን መሄድ አለብኝ፣ አትጨነቅ ምናም ብላ አሳምና ወታ አቤል ጋ ሄደች። አቤል ግን ቢኒን የሚያስፈራራበትን ቢላዋም ይዟል። ሲቀጥልም ደግሞ እያንዳንዱ ቪዲዮ እና ፎቶ አሳያት። በጣም አዘነች፣ ተብረ ከረከች። እናም እኔ ነይ ስልሽ ትመጫለሽ፣ ነይ ሄጅ ስልሽ ትሄጃለሽ፣ አድርግ ያልኩሽን ነገር በሙሉ ታደርጊያለሽ። እንደዛ እያንዳንዱ እንቅስቃሴሽን እከታተልሻለሁ። ስለዚህ ይህን ነገር የማታደርጊ ከሆነ ቢኒን በህይወት አታገኘውም፣ የምታደርጊ ከሆነ ደግሞ ቢኒን እለቅልሻለሁ ብሎ ቃል ገባላት። ጽዮንም ሳትወድ በግዷ ያንን እዳግም ጋ የያዙትን የአቤልን ሬከርድና ቪዲዮ እንድታጠፋም አስገደዳት። እሷም ለቢኒ ስትል እሽ ብላ ሄደች። እናም አሁን ቀጥታ ወደ ቤት ሂጅ ወደዛ ወደዚህ ብቴ እከታተልሻለሁ አላት አቤል። እሷም ሳታቅማማ እያለቀሰ ደም እንባ እያነባች ወደ ቤት ሄደች። ያሳዝናል። የዳራ እናት እንግዲህ አንድ ወረቀት ተቆርቁሮ በር ላይ ተላከላት። ስትሩጣ ልጅቷ ዳራ ስታነሳው እናትየዋ በጣም ተናደደች። ወንድሟ ክላስ ልትገባ እንዳለችም ለምንድን ነው የምትገቢው ብላም ጮኸችባት እና ዳራንም አስጠነቀቀቻት። ምንም አይነት መልእክት ቢመጣ በር ቢቆረቆር መክፈት የለብሽም አለች። ስራዋን ስለምታቅ ያንን ወረቀት አንብባ የስ ጥሩ ነገር ነው ያደረግከው ልጁን በዚህ መልኩ ስራ ሰራ ማለት ሁሉንም ነገር ሰጣችሁት ማለት የልብ የልብ እንድሰማው ማድረግ አይቻልም። ከአይኔ ላይም እንድርቅ አልፈልግም አለች። ለናታንም ደውላ አሁኑኑ በፍጥነት ና ትሮ ስራ ተገኝቶልሃል አለችው። ናታንም ለመሄድ የስ ተሳካልኝ እያለ እየሮጠ መለስ ስል የለበሰው ልብስ እነሱ የድሃ ልጅ መስሎ የሚሰራበት አይደለም። ልብሱን ለመቀየር ተመልሶ ሄደ። ኤፍራታ ደግሞ እንግዲህ የያ የዳፌትን ጸጉርና የናታንን ጸጉር ለማምጣት የአፌትን በፖርሳ ይዛለች ማበጠሪያውን አንስታ። ከዛም ቀጥላ ደግሞ ናታን ጋጼን ማገኘት እንዳለባት ደውላ ጠየቀች። አጼ በሰዓቱ ጥሩ ስሜት ላይ አልነበረችም። እናም በሚያሳዝን ሁኔታ ነበር ያወራች። አጼ ምንነሻ ስትላትም፣ ዘወር እያለች ኋላን እያየች ጺዋን እቤት ነኝ ኢፉዬ አሁን ሁሉንም ነገር ነግርሻለሁ አለቻት። እቤት ስትሄድ ያንንም ነገር ሳትነግራት ለጽዮን ስልክ ተደወለ። ይሄም ስልክ አቤል ነው። ከዛም ኢፍራታ ሩጣ የናታን ጸጉር ማበጠሪያ ላይ ሄደች። ከዛም ጸጉራቸውን በሶፍት ጠቅልላ ያዘች። እንግዲህ ናታን ደግሞ ማነው? ያፊት ደግሞ እንግዲህ አቤልን ማን ነው ቢኒን ተኔ ቀድሞ የያዘው ማን ነው ማን ነው የቀደመኝ እያለ እየተበሳጨም ነበረ እናም አለቃ እኔ እንጃ እያለ ነበር ግን ትንሽ ፍንጭ አግኝተናል ብሎት ነበር ታሪኩ ከዛ በፊት ነገር ግን በኋላ ላይ ደግሞ የትም ቦታ ስለ ስራው እንዲሁም ስለ ገንዘቡ ስለ ቢዝነሱ ተጠንቀቁ ብሎ ላከው ከዛም የዳራ እናት ደግሞ ስለ ቢዝነስ ማንም የሚያውቅ የለም ስለሚሰራው ገቢ እያለች ነበረ። ይሄ ምንድን ነው? ያፊትንና የዳራን እናት የሚያገናኝ የቢዝነስ ስራ ነው ማለት ነው። ያፊት የተዳፈረው ማን እንደሆን እስካሁን ድረስ በቢዝነሱ ጉዳይ አላወቀም። ሉሊትም ነገር እያንቀራጨች ትገኛለች። አቶ ናታን ስትለውም ናታንም ቀይር ብሎ አስፈራርቷት ሄደ። እኔ ምን አደረግኩ? መጠየቅ አልችልም ጓደኛ አይደለም ወይ ያልኩት አለች። ሲቀጥል እንግዲህ ያፊት እቤት ገብቶ ኢፍራታን ሲፈልጋት አላገኛትም። በጥሪም ኢፍራታ እያለ በጣም በፍጥነት ቢሮጥም ሊያገኛት አልቻለም። ከዛም ተላይ ቤት ወርዶ ታች ሳሎን ቁጭ ብሎ በዚህ ጨለማ የት ሄዳ ነው ብሎ ስልክ ሊደውል ሲል ታሪኩ መጣ። ታሪኩ ደግሞ አለቃ አለው። አቤት ምን ነው አዲስ ነገር ተገኝቷል። ምንድን ነው አለ። ያፊት እውልክ ቢንያምን ያገተው ያ ክስትህ ልጅ አቤል ነው ሲለውም ያፊት እሳት ጎርሶ እሳት ለብሶ ተነሳ። ቀጥታ አሁን አቤልን አጊቶ እግር በእግር ተከታትሎ እያንዳንዱ ነገር ያደረገውን ነገር ሊያስከፍለውና ለፖሊስ መጀመሪያ ሰጥቶ ከዛም በኋላ የራሱን እርምጃ መውሰድ እንዳለበትም ተረድቷል። ምክንያቱም እስር ቤት እንደገባ አቤል ሂዶ ዝቶበት ነበረ ናታል ያፊት ላይ። አሁን ያፊት ሁሉም ነገር ተሳስሮበታል። እኔ አሳየዋለሁ ብሏል። በጽዮን ጉዳይም ከሆነ ጽዮን የአቤል እንደማትሆን አስቀድሞ ነግሮት ነበረ። ስለዚህ አሁን ቢኒ በህይወት መኖሩ እጅግ ያስደስታል። ግን ደግሞ ቢኒ ሲነሳ ምንድን ነው፣ እዚህ ገኒ ራሷን ስታወድቃለች። አቤላ ለቢኒ አንተ ጽዮንን አስቸግረሃት እንጂ ወዳህና ፈልጋህ እንዳልሆነ እያለቀሰች ነግራኛለች። በእሷ ዙሪያ ደግሞ ከሆንክ እገላለሁ እያለ እንግዲህ ገጀራ ይዞ እያስፈራራው ነበር። ግን ቢኒ ቦታም አልሰጠውም እና አሁን የሐረግ ድራማ ጦርነት አንድ ብሎ እንደገና ሀብሎ ተፋፍሞ ይገኛል። ግን ገኒ መንቃት አለባት። ዋይነኝ ከሁሉም በፊት ገኒ ተነስታ ሀሳብም የምሰጠው ኤፍራታ ደግሞ የአፌትን እና የናቱን የዲኤንኤል ምርመራ ካወቀች በኋላ ምንድን ነው እርምጃዋ? እስከዛ ድረስ ምንድን ነው የሚካሄደው? እውነት በጣም አጓጊና እጅግ ደስ የሚል ነገር ነው። ግን ቢኒ እንደዚህ መሰቃየቱ በጣም ልቤ ተሰብሯል። ለዛውም በአንድ ውርጋጥ በአቤላ እንደዛ መሰቃየቱ በዛ ላይ ጽዮንን እውነት ፍቅር ምን ያክል እንደሆነ ዋጋ እንደሚያስከፍልም የሚያሳይ ነገር ነው። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ።